አንገትሽ ላይ አዳም አሜን

በሰላም የዋለ በሰላም ሰው ልጃችን ጥሩ ሰው ናት። ወደፊትም በሰላም ተገላግላ ልጇን ይዛ ለማየት ያውቃል። ለክርስትናው ክርስትናው ደግሞ ደድር

ተይ በላይ ምርቃት ምን ይምጣና እቴ ነው። ትዕግስት በይ እዚሁ ት ምርቃት እኮ ለእራሳችን ነው።

በሉ በሉ እንግዲህ እመብርሃን በሰላም ትታይ። ያጥር ወፍ አተስማሽ ደግሞ በሰላም ወልደሽ ልሽ ታርፈሽ ለክርስትናው እንደዚህ እንሰበሰብ። የእመ ብርሃን ፈቃድ ነው።